ስራ ቦታ ላይ ሂሳብ ከተከፈለ በኋላ እኛ የጊዜ ባንክ ከፈቷልን እንጂ ጊዜ መርቆ አላለም። ጊዜ መመረቅ የሚፈልግ ሰው ጊዜ መርቆ ከስራ ውጭ ሌላ አጀንዳ፣ ጸጉርሽ፣ ጥርስሽ፣ ቁንጅና ልክሽን ስጭኝ የሚባለው ዲስኩር ሌላ ቦታ። ይህ መጥፎ ባህል ስለተለመደ፣ ስለዚህ እሱን እኛ እንከለክላለን። አጉል ሬሽን ስራ ቦታ ላይ ያሳደጉት ካርቶን ጧት ተከፍተው ኮርኒስ ተቀዶ ባዶ እንደተገኘ አውርቻቸዋለሁ። ሌላ ስራ ቦታ ላይ የተቀመጠ ፌስታል ከደቂቃ በኋላ ፈንድቶ ብዙ ሰዎችን እንዳጠፋ ነግሬያቸዋለሁ። ሌላ ስራ ቦታ ላይ እየተቀመጠ አውቀዋለሁ የሚባል ሳውቃ ከትንሽ ጊዜ በኋላ ህገ ወጥ የጦር መሳሪያ ሆኖ ሰዎቹ ታስረው ይህን ሁሉ አውርቻቸዋለሁ። አያችሁ ስራችሁ ላይ እናንተ ከምታውቁት ውጭ ሌላ ነገር ሊመጣ እንዳይችል በጣም ስታንድ ባይ መሆን ይጠይቅ ነበርና አስር መተዳደር ያጋወጣንና ይህን ሁሉ ከለከልን።